ፋሹ ደስ ሲል አሁን በዚህ ሁኔታ መኮሮኒያችን ደርሷል። ዋው ለስለስ ያለ ነው። በዛው የኔ ሽማግሌ ጥሩ የለውም። ያሳዝናል በቃ አሁን ደርሷል በቶታል ከዚህ የበለጠ ደግሞ ደረቀ። ኡኡ ሌላ ሰውዬው ሰንዴት ናችሁ ሰላም ነው ወይ? እንግዲህ ዛሬ ጌትዮ የምትወደውን አይነት መኮረኒ እንሰራለን ማለት ነው። እና ያው እሷ ያስለመደችኝን አይነት ነው ምንሰራላችሁ ማለት ነው። አብረን እንሰራለን። ሽንኩርታችንን እንከትፋለን። በዛው ቀለል ያለ መኮረኒ ነው እኛ ቤት የሚሰራው ማለት ነው። እና ግን ደህና ናችሁ ወይ ውድ ጓደኞቼ? YouTube ተከታዮች subscribe ያላደረጋችሁ subscribe አድርጉ። ሽንኩርታችንን እንደዚህ ከከተፍን በኋላ መኮረኒ አለን እዛ ጋር እያበሰልን ነው ያለ ነው። ሶ እዚህ ጋር መኮረኒ እየበሰለልን ነው ያለው እየደረሰ ይመስለኛል። እዚህ ጋር ደግሞ መቅላላበት የተዘጋጀ ድስት አለኝ። ዘይቴን አደርጋለሁ። ዘይቴ ይሄን የምንጠቀመው ሽንኩርት ጋይስ ፎሎ ማን ነው ሰብስክራይብ አላደረጋችሁ? ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። እርስ በእርሳችን ተጋግዘን እንትን እንበል እና የእውነት ሰብስክራይብ አድርጉ እሺ። ወዳችኋለሁኝ። አሁን ሽንኩርት እየበሰለ ነው። ከሆነ እናንተ ጋር የሆነውን ሽንኩርት እየተቀቀለ ነበር።

ማቲም እንዲሞት አይፈልጉም። እነሱ ፍሬሽ ነው የሚፈልጉት። ፍሬ ስላችሁ በቃ ሙትት ምናምን ሳይል ነው የሚፈልጉት ማለት ነው። እኔ ግን ትንሽ በሰል አደርጓሉ። ወይም ስለዚህ ስእሳችን የደረሰ ነው። ገስ የመዳም ቅመሞች፣ እንደኔ የመዳም ቅመሞች ማለት ነው። ሰብስክራይብ አድርጉ። መኮረኛችን አሁን በዚህ ሁኔታ አንጠፈፈነዋል ማለት ነው። ወ ያቃጥላል። ይህ ውሀው ነው። እዚህ ጋ ባዶ የተዘጋጀችታለኝ መኮረኛውን እንጨምራለን።

እሳቱን ቀነሳ ልጌ ስሩ ላይ አለ የሆነ የሚቀመጥ ማለት ቶሎ እንዳይቃጠል ማለት ነው፣ ትንፋሽ እንዲወጣው። አሁን በዚህ አይነት ሁኔታ ጨርሰናል። ብዙ ነገር ደውላል ቀን ጨርሰናል። ነገር ገን ማለት ነው። ምን ይቀረዋል? ገና ጋዙ ቀነስ፣ ትንፋሹ እስኪወጣ ይደረግና ከዛ በኋላ ስንት ደቂቃ ይቀመጣል? በስራት ለአምስት ደቂቃ ለስድስት ላይ ነው ደቂቃ ከክል ምናምን ጋር ትንጥ እየተደርጎ ይቀመጣል። ከዛ ለራስ ፋሽ ሲወጣ በኋላ በቃ በቃ በኋላ ያው በእንደዚህ አይነት ሁኔታ ጨርሰናል። በስር ሲወጣ እንገናኛለን። ባይ ባይ። አሁን በዚህ ሁኔታ ሞኮሮኒያችን ደርሷል። ዋው ለስለስ ያለ ነው